እኔ እኮ ገና የማን የምን አልተጣራውም። ገና ገና ወንፊት ላይ ተይ እንጂ ሀይ ብዬ መንገድም አስበሽ አልተጣራውም የማን እንደሆንኩ ወንፊት ላይ ነኝ ብለሽ ኧረ አይቻልም፣ ቤተሰብ አይመጣውም፣ አይቻልም፣ ቡቡዬ አይቻልም። አትልቀቃት ቤተሰብ እስኪ አትልቀ አትልቀ ቋት አትሄድ፣ እስኪ እኛም ትራፍቀናለች። ምንድን ነው ነው መቅረት፣ አልችልም እሺ። ላይ አገባኝም ቲጂ እና ለሙሺም፣ ለሀብቴም ለሁሉም እንዴ፣ አይደለም ንገርልኝ። ዓይነት አገጣጣሚ ነው። በእናታችሁ የነገውን እንደው እነ ሀብቴ ቤት መሆን ነበረ የነበረብሽ፣ ግን ደግሞ ምን ይደረግ። የሷን በኩል ደግሞ አስቸጋሪ ነው። እኔ አይደለም ሙሽት ትቆጣኛለች። ነው ነው የምቆየው አርጉልኛ አዳላሻት በሉኝ፣ እንጂ ከቡቡዬ ባትለይ በጣም ደስ ይለኛል። የቤተሰቡ ቤተሰብ ነው እንዳለ ነው። በእርግጥ ማለት እንጃ ደብረኝ። እንግዲህ ሀይሚዬ ከሄድሽ ጠንቀቅ በይ። እናደንቅሻለን ምናምን ብለው ሊያጎርሱሽ ጠጋ ሲሉ እንዳትቀበይ እንዳትቀበይ። ጋሽ ጨክና አታቃጥርም። በአንተ ጨክና ጋሽዬ እራሱ አይጨክንብህም ማለት ነው። የምሬ ነው፣ ጋሽዬ እራሱ አይጨክንም። አብዛኛው ብቻ ለማግባት ተነሳ መጀመሪያ ማለት ነው። ለኔ የሚገባ ጥሎሽ ከሌለ እንደ ጎበዝ ሙዚቃዎች ከየ ከየት እንደምታመጣቸው ግርም ነው የሚለኝ። ሃይሚ ማለት ነው አራ ላንቺ ደሙን የሚሰጣል እንኳን አና መጣት ነው። ኩል ሆነ አና አና ሚያስብል ነገር ምንድነው ትርጉሙ ምን አብሮ ወይኔ ፍቅር ፍቅር ወይኔ ወይኔ ወይ ሩኬ ልሄድ ነው ስትለው፣ ማለት ነው አልቻለም። በቃ እንኳን እሷ እኔም አልቻልኩም። ማለት ሶስት ቀን ሙሉ አይደብርም? ቤተሰብ እንዴት አያችሁት? ቅሪ ለማለትም ያኔ ቤተሰብ ሰርግ ነው፣ ይጨንቃል። እግራ ተጋባሁኝ ሲ በኮመንት አሳውቁኝ ቤተሰብ። ለማንኛውም ማለት ነው ሰላም ጤና ስትልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቦች የተቀላቀሉ ማለት ነው። ዛሬ እንግዲህ ሀይሚሻ አዋሳ አዋሳ ሰርግ አለብኝ። ሊሄድ ነው እንዴ እናንተ ግን ሰርግ አልበዛባችሁ? ከፋሲካ ውጪ ሰርግ በዛ። ይሄ ሁለት ወሩ ጾሙ ሳይመጣ በቃ በመደዳውን ብቻ ተጋብታችሁ ተጋብታችሁ፣ በኋላ ደግሞ እንዳትፋቱ ፍቱኝ ነው ያሁን። የተሯሯጠ ሰርግ ፍቱኝ እንዳይመጣ ቤተሰብ አይደል እንዴ? እና ማለት ነው ሰርግ በዛ ቤተሰብ። በድጋሚ ደግሞ ቀጣይ ሳምንትም ሌላም ሰርግ አለ እነ ሀይሚ ጋር እነ ሀይሚ ሰፈር ቤት የጸደው ነው ተብሏል። አዎ ለሰርግ ቤት ይጸዳል። አይገርማችሁ ለሰርግ እና በዓል ሲመጣ ምናምን ይገርመኛል። አንሶላ፣ አልጋ ምናምን ምናምን ይቆፋፈራል። ትዝ ይለኛል ድሮ እንደዚህ አይነት ነገር ስናረግ ትዝ ይለኛል ማለት ነው። እኛ እንኳን ያገባ ሰው ስለሌለ ያጎቴ፣ ያክስቴ ምናምን ሲያገቡ እንደዚህ አይነት ነገር ይደረጋል። በቃ ድሮ ድሮ ቤት ታውቃላችሁ በእንትን ነበር፣ በበት ነበር የሚለቀለቀው ማለት ነው። ድሮ አረብ ሀገር ሳንሄድ ሁላችንም ሳናቅ አረብ ሀገሩ ማለት ነው። አረብ ሀገር ቢመጣ ብር ትንሽ በነበረበት ጊዜ ማለት ነው። እና በበት ነበር ፋ የሚደረገው ልክ በቃ እኔ ለቅልቅ አውቃለሁ። ቤተሰብ እናንተ ለቅልቃችሁ አታውቁም ቤተሰብ አታቱዋሹ። እኔ እግዚአብሔር እኔ የገጠር ልጅ ነኝ። አሁን ግን የተወለድኩበት ቦታ ማለት ነው እንዳለ ተሸጦ ተሸጣ ተሸጣ ከተማ ሆኗል። እኔ ተወለድኩበት በፊት እኔ እኔ በተወለድኩበት ሰዓት ገጠር ነበር። አሁን ግን ማለት ነው። እናቴ ምድረ ተፈናቃይ መጥቶ እንዳለ ተቸክችኮበት ጭራሽ የእርሻ ቦታ የለም። አሁን ማለት ነው፣ አሁን ላይ ማለት ነው። አባቴ ራሱ እንደዚህ ወደ ቆላ ሆኖ የሆነ ገደል ምናምን የሆነ ቦታ ነው እንጂ የእርሻ ቦታ የሆነ እንዳለ በቃ እየተመራ እንዳለ ከተማ ሆኗል። አሁን በቃ አለ አይደለ? እንዴት ልበላችሁ ብቻ ይለያል እና አሁን ቀርቷል። ይሄ በቴ ምናምን የሚባለው አሁን ቀርቷል የለም። ግን ድሮ እንደዛ ነበር ትዝ ይለኛል፣ አስታውሳለሁ እና ይሄ ሁሉ ምላችሁ ሀይሚዬ ጽዳት አለብኝ ባለችው ነገር ነውና፣ ውድ ቤተሰቦች ዛሬ እንዴት አያችሁት? እንግዲህ ብሩኬ በጣም ጨንቆታል፣ አይደለም ቀርቶ እኔ ራሱ ጨንቆኛል። በጣም ያስጠላል። እውነት የምትወድ ሰው ጋር እኮ ለሰዓታት መለየት ይከብዳል። ግን ቤተሰቦች ምን አላችሁ? ኮመንታችሁን አላየሁትም፣ ተመልሼ አልሄድኩም ቅድም ሄጄ እኔ እኔ ብዙ ጊዜ እኔ ኮመንት አልቆም ተብለን መሰላችሁ? ለምን እንደማልቆም ታውቃላችሁ? ብዙ ጊዜ ኮመንት ጽፍ ሚሉኝ ማለት ነው። ኮመንት ስር እቺ ሃይሜ ጠላት ኮመንት ዛሬም አንድ ልጅ ጽፋለች፣ ግን ላሽ ብየታውኳትና እኔ ብዙ ጊዜ ላይክ አድርጌ ነው የምወጣው፣ ኮመንት አልጽፎም። ዛሬ ግን ጻፍኩኝ ማለት ነው። ለምን ደበረ በጣም ይሄዳለሁ ስትለኝ ማለት ነው የምር ደበረኝ። እና ቤተሰቦች እኔ ለማንኛውም ቻናል ስላለኝ አይደንቀኝ፣ ኮመንት ጻፍኩ። ለምን ኮመንት ስር የሚጻፉ ጽሁፎች በጣም ይደብራሉና እነሱ ቤት ደግሞ እንደዚህ እንዲሆን ስለማልፈልግ ብዙ ጊዜ እኔ በኮመንት አልጽፍም በብሩኬን ቤት በሀይሜን ቤት ማለት ነው። ግን በራሴ ቤት የፈለኩትን ሀሳቤን ጭንቀቴን በቃ ከሚወ ብሩኬን ሀይሜን ከሚወዷቸው ቤተሰቦች ጋራ ፈታላለሁ። በገዛ ቤቴ ማንም የፈለገውን ይጻፍ፣ ምንም አይመለከተኝም። ከፈለኩም በቃ የዛ የተጻፈለትን ሰው ጭንቅላቱን የሚበጠብጥ ከሆነ ሪሙቭ አድርገዋለሁ። እዛ ግን ይደብራል እና ብዙ ጊዜ እኔ ኮመንት አልጽፍም። ዛሬ ግን ጻፍኩኝ አቲጂ ብዬ ማለት ነው እና አውድ ቤተሰቦች እንዴት አያችሁት? ሀይሚ ባቴድስ ብዬ ሳስብ ደግሞ የቤተሰብ ነው ዝም እንትን ዝምድና አለን ብላለች። እዚህ ጋ ደግሞ ያው የባለ ወገን የሚባል ነገር አለ። ዋናውን አሳልፋለች። በእርግጥ ዋናው የሴቱ የሴቱ ነበር ያለፈው የወንዱ ነበር። ዋናው ያሁኑ ነበር፣ አሁን ነበር ከብሩክ ጎን መሆን ያለብሽ ሀይሚ እኔ ውድ ነገር እውነት ከብሩክ ጎን መሆን ያለባት አሁን ነበረ። በቃ ከዛ ከቤት ሲወጣ ምናምን አብራ መሆን ያለባት አሁን ነበረ። እንደውነት ሆነ። ግን ደግሞ ነገር ግን ደግሞ እዚህ ጋር የእሷ የቤተሰቧ ሰርግ ስለሆነ ቅሪ ለማለትም ከበደኝ፣ ሂጂ ለማለትም ከበደኝ። ቤተሰቦች ሰው ተወዛገብኩኝ። ታውቃላችሁ ማለት ቅሪ ካልኩኝ ራስ ወዳድ ልባል ነው። ለምን ከውቡዬ እንድትለኝ ስለማልፈልግ ማለት ነው። ፍቅሬ ካልኩኝ ራስ ወዳድ ሆንኩኝ ማለት ነው። ሶ እሷ ደግሞ የምትፈልገው ፍላጎቷስ ለሷም ፍላጎቷ ማሟላት አለብን። ና ምን ብናረግ ይሻላል? ቤተሰብ ባንድ ሆነን እስኪ እናስቀራት፣ እናስቀራት ከዛ ትቀራታለች። እኛ በልጣለን። በቃ እንዴ በሌላ ጊዜ ትሄዳለች፣ ለሰርግ ለክርስትናው። የሰርጉ ጊዜ የእሷ ሰርግ ጊዜ አልመጣም ቢሉ ነው ምን የነጽና። አሁን በርሽ ላይ ሆኖ መቼ ሄድሽ። ስለዚህ ሀዋሳ ድረስ ለምን ትሄጃለሽ? ሀይሚዬ ቡቡዬን ትተሽ አቴጂ። የምሬን እውነት ባዝንም ባዝንም ማለት ነው ለሀይሚ ባዝንም ባዝንም፣ እኔ ምንም ውስጤ አላስቻለኝም። በቃ ነገ ብሩክ ብቻውን እንዲውል አልፈለግኩ ቤተሰብ ሁሉም እኮ በቃ ሀብ ሚስት ትመጣለች። እሱም መሌም በቤቱ ነው፣ ነገ ቤታቸው ነው። ሁሉም በቃ እንደዛ ሆኖ አረ፣ በእናትሽ ይደብራል። እግዚአብሔርን ይደብራል። በቃ ቅሪ ቅሪ፣ ሀይሚዬ ቤተሰብ የሆነ ነገር አድርጉ፣ እናስቀራት። እውነት የነገው ድባብ ማለት ነው በነብሩኬ ቤት በጣም ነው። እዛ ገና እናቃቸው፣ እዛ ሄድ። አሁን ሀይሚን ፍለጋ ካሜራ። አረ፣ በማርያም ነገ ትቅር ትቅር። እኔ በትቀር ነው የሚሻለው። እግዚአብሔርን ነው እምላችሁ፣ ትቅር። እኔ እንጃ፣ ደብሮኛ ሳስቦ አዋሳ ድረስ። በእርግጥ ጋሽዬ ይኖራል፣ ምንም ነገር አይፈጠርም። ምንም ነገር ይፈጠራል ብዬ አይደለም እንደዚህ ምለው እኔ ከቡቡዬ እንድትለይ አልፈልግም። በቃ እንደውንም ትንሽ ተለቆ ነበር ቅድማቸው አይቼው፣ የእንትና የመሌ ሰርግ ትንሽ አይቼዋለሁ እና አይቼ ያየሁት ነበር። ሙሉ ገና አልደረሰም፣ ቪዲዮ ምናምን ገና አልተቀነባበረም። የሚገርመው ነገር ማለት ነው። ሶ እባክሽ ሃይሚዬ አትሄጂ የእኔ ውድ ነገር፣ እኔ ደበረኝ እውነት። ገና አሁን ሄዳለሁ ስትል ደበረኝ፣ ካሁኑ ገና ማለት ነው። ውድ ቤተሰቦቼ እስኪ እናንተም የራሳችሁን ሀሳብ፣ አስተያየት በኮመንት ስጧት፣ ጻፉላት። ምክንያቱም መሄድ የለባትም ብዬ አሰብኩት ነገር በቃም። እንዴ በቃ ማለት እዛ አናውቃቸውም ገና የሀይሚ ያኔ ቤተሰብ ነው ብላለ። በርግጥ አናቃቸውም ግን ደግሞ ከቤተሰቦቿ ከእናት ከናት ከአባቷ ጋ ብትሄድ ደግሞ እሱንም ወደድኩት። ግን ደግሞ ሳስበው በቃ እዛ አናቃቸው ገና ገና አናቃቸው፣ እዚህ ደግሞ እናቃቸዋለን። አናቃቸው ያው ብሩኬ ስላለ አንድ ላይ ስለሆኑ ለምደናቸዋል። ታውቃላችሁ አሁን እዛ ገና ይጨንቃል። ብቻ ግን እንጃ ቅሪም ስላልኩ ራስ ወዳድ እንዳትሉኝ ቤተሰቦች፣ ያው እኔ ቡቡዬ ጋር አብራ እንድትሆን ስለፈለግኩኝ ነው እንጂ ሌላ ነገር አለ እሱ መሄድ ሄድ የሚችል ቢሆን ኖሮ እሱን ሂድ ለው ነበር በእርግጥ የወንድሙ ሰርግ ነው እሱ መሄድ አይችልም፣ እውነት ሆነስ ለመናገር። ነገር ግን የቀደመው መይማን ነው የቀደመው የእነ ቡቡዬ ነው። ሶ እንጃ ምን እንደምል አላውቅም። ብቻ እና ያው ብትቀር ደስ ይለኛል። እስኪ ቤተሰብ ደግሞ የራሳችሁን ሀሳብ ኮመንት ስር ጻፉልኝ። ሌላው ደግሞ እንግዲህ እኔ እኔ ወንፊት ላይ ነኝ ገና የማን እንደሆን አይታወቅም ብላ ጥያቄ እያቀረበች ነበር ለቡርኬ። ቡርኬ ደግሞ ያው ሆድ ሆድ ጀው ብሎ አንገቱ እንደፋርጎ ዝም ያላት ማለት ነው። አንዴ እኛም እንደ ብዙ ነገርን እንጠብቃለን። ቤተሰብ ራሱ ምንድነው ያለው? ሃይሚ ሃብ ምን አለ መሌ ምን አለ? ቦታ ስንለቅ ነው፣ እስከዛ ድረስ ደጉ ተብላችኋል እያለ አንቺ ጭራሽ እንዴት ሄናለሽ እንዴ፣ ወንፊት ላይ ነው ያለው ትላለች። ያልተጣራ ማለት ነው። ወንፊት ላይ ሆኖ በቃ የሆነ እንደዚህ ውዝውዝ እያለ ያልተጣራ፣ ያልቆመ በቃ ወደ ታችም ይወርዳል ወደ ወንፊቱ ላይም በቃ ይሆናል አይደል፣ የባህር ላይ ኩበት እንደማለት ነገር እንደዛ ነገር ነው አገላለጿ ና እንደዛ እንኳን ሊሆን አይችልም በፍጹም ወይዘሮት ሀይሚዬ፣ አቶ ብሩክ አለማየሁ አቅደውልሻል፣ አስበውልሻል። መቼ እንደሚተነፈሱት አናቅም እንጂ ታቅዷል፣ በትልቁ ታቅዷል። ይሄ ቅድ መቼ እንደሆነ የሚፈነዳው አይታወቅም። እና ሀይሚዬ መንገድ ስታስቢ ደግሞ እንዲህማ ማለትሽ ይደብራል። ምክንያቱም ያሰፈስፋል ሰው እንዴ እንዴት ወንፊት ላይ ነው ያለሽ? ነይ ብሎ ሳብ ቢያደርጉሽ ምን ትያለሽ? እዛ ሰርግ ቦታ። በዛ ላይ የምትሄጂው ከቡታጅራ ውጪ ነው፣ አዋሳ ነው። አዋሳ ደግሞ ታውቂያለሽ፣ ከዚህ በፊት የጠፋ ሰው እያሉ ፖስተርሽን እየለጠፉ አፍቅረንሻል ምናምን ምናምን ያሉ አሉ። እዛ እነሱም ሊያገኙሽ ይችላሉ እኮ እና ድንቅሻለን ምናምን ብለው የሆነ ቀረብ ብለው በቃ ሊያጎርሱሽም ሊያጨበጭፉሽም ይችላሉ። በርግጥ እነዛኛ የምናውቃቸው ሳይሆን እውነት ሁነት ስንናገር ሌሎች ሰዎች እንደዚህ አይነት ነገር ሊፈጠር ይችላል። ያ ብሩክ ደግሞ ትንሽ ቅናት ቅናት ብጤ ያለበትሽ ወይልበታል በድጋሚ እንዳትጣሉ አደራችሁን ላለሁኝ ከከሄድሽም ከጋሽዬ ጎን እንዳትለይ ሌላም ወይ ደሞ ጓደኞቹ ወይ ደሞ የናንተ ከናንተ ቤት የሆነ ዘመድ ካለ ከነሱ ጋር ወይም ደግሞ ከእናትሽ ጋር አሳልፈሽ ልክ ብሩኬ ጋ ያሳለፍሻል ከነ ሙሼ ጋ ከነ ናኒ ጋ እንደሆነ ሁሉ እዛም እንደዛ ሆነ ደግሞ ሶስት ቀን ባትቆይ በጣም ደስ ይላል። እውነት ለምናገር በጣም የሚደብረው እውነት ቤተሰቦች እና አስቡት እስኪ ማለት ብትሄድ እኮ ደስ ይለኛል። ግን ደግሞ ብሩክ ስለሌለ ብቻ ደበረኝ። ማርያምን በጣም አስጠላኝ። ከብሩክ ጋር ስትሆን ደስ የሚለ፣ ብቻዋን ስትሆን ምንም አይነት ደስ አይለኝም። ለምንደሆነ አላውቅም። በቃ ደብሮኛል። ይቅርታ አድርጉልኝ ማለት የሀይሚ አድናቂዎች እንዳይከፋችሁ እንደዚህ ስላልኩባችሁ ማለት ነው። እኔ ከሱ እንድትለይ ስለማልፈልግ ብቻ ነው እንጂ ሌላ ምንም አስቤ አይደለም። እውነት ብትሄድ ምንም ማለት አይደለም። በእርግጥ የወንድ ወገን ጋ ስትሆን ደግሞ ያው የእኛን ንቃ እነሱ ጋር ሆነች ምናምን የሚባል ነገርም ይመጣል። አሉባልታ ነገር ይመጣል። ይሄ ያለ ነገር ነው እና ውድ ቤተሰቦቼ ከቻል እኛ እናስቀራትና እነሱ አልፈቀዱም ይባላል። ከዛ በኋላ እሷ ምንም ከስሟ ነጻ ትሆናለች። ካለበለዛ ግን እንደዚሁ ዝም ብላ እንትን ምትል ምትል ከሆነ ያኔ ትሄዳለች። ኦሬዲ አሁን እኮ ቀደም ብላ ብትነግረን ኖሮ እኛ ማስቀረት እንችል ነበረ። ግን አሁን ነገ ወይ ዛሬ ማታ ሄዳለሁ ስላለች ማስቀረት አንችልም። ግን ደግሞ ሙሽዬ ብታስቀራት አለቅም። በቃ ጥጅም ብላ ይዛ ብታስቀራት ደግሞ እንዴ ደስ ይለኛል። እነ ሀብ እራሱ እውነት ይዛት ሄዷል። ብሩኬ ያስቀራት ይሆን ግን? ያስቀራት ለምን መሰላችሁ? ያኔ የማስቀረት መብት የላትም፣ መብት የላቸውም። እሷ ከፈለገች ነው እንጂ እሱ በግድ የሚሆን ነገር ምንም ነገር የለም አይደል? ቤተሰብ እና ለማንኛውም እንግዲህ ከሄድሽም፣ የጨረቃ ፋሚሊ ሀይሚያችን ከሄድሽም በሰላም ሄደሽ በሰላም ይመልስሽ ማለት ነው። እንግዲህ ሰርጉም በላ በላ አርጉና፣ ወፍሩ ከዛ በኋላ ያው ኪሎ ኪሎ ከጨመራችሁ ሀይሚ ሀይሚ ክሎ ከጨመረች ብሩኬ እንዴት ብለ ታቀፋት ነው? መታቀፍ ያምርሻል ሀይሚዬ። የሆነ ነገር ይቀራል ትላለች። ከቪዲዮ መጨረሻ ኮ ነው፣ በቀደም ራሱ ነሞ ቬጋ ማለት ነው። የሆነ ነገር ይቀራል ትላለች። ከብሩጋም እንደዛው እና ይቺ ሙዷ ትመቸኛለች። ለማንኛውም በሰላም ሂጅና በሰላም ተመለሺ። ቤተሰቦችም ደግሞ እስኪ የተሰማቸውን ስሜት፣ ሀይሚ ሄዳ፣ ብሩኬ ነገ ሰርጉ ላይ እንዴት ነው የሚሆነው? ሀይሚስ ደግሞ እዛ ማታቀው ሀገር ሄዳ ከብሩክ ተለይታ ምን አይነት ደስታና ምን አይነት የሰርግ ገጽታ ይታይባታል ብላችሁ ታስባላችሁ? ውድ ቤተሰቦቻችን፣ እኔ ከቤተሰቦቿ ጋር ስለምትሄድ ደስ ብሎኛል። ግን ደግሞ እዚህ ጋር ያለውም ቤተሰቦቿም ስለሆኑ ስለለመድናቸውም ቪዲዮ ላይም ስለምንጠብቃቸው ባለመኖሯ ደብሮኛል፣ ከፍቶኛል። እንደው ምን አይነቶች ናቸው? የነገውን ሰርግ ምን አለ ብታሳልፉት ለሚቀጥለው ሳምንት። በነገራችን ላይ ቡታጅራም አለ የሚቀጥለው ሳምንት አለ ቡታጅራ ከአዋሳ ወደ ቡታጅራ ይመስለኛል የሚመጣው። ባይዘወይ ያው የአብረሽም ሰርግ እየደረሰ ነው። በነገራችን ላይ እነሱ ዱባይ ተመችቷቸዋል። ተደራ አለዋል እንጂ የአብረሽም ሰርግ አለ ሰሞኑን። እንግዲህ ያው በሰርግ መወጠር ያለ ነው። ሰርግ እንግዲህ ድግስ፣ ምን ያክል እንደሚያደክም ብሩኬ ከእናቱ እያየው ነው። እኔ ግን እናቴን እንዲህ አላለፋትም፣ ጋሽዬም ቢሆን ቶሎ ብለህ በቃ አይመጣውም እያለ ነው። እና ስጥት አድርግ ሀይሚዬ፣ ደግሞ ለእኔ የሚሆን ጥሎሽ ከሌለህ እንዳማረህ እንደ ጎመኘህ ትቀርባለች ሀይሚ ብላ ግጥሟ ገጥማለች ማለት ነው። ውድ ቤተሰቦቼ እና እንግዲህ እስኪ ምናያ ይሆናል ሙሽዬ እንዳይደክማት እንግዲህ ብሩኬ ሳብ አርገህ፣ ምን የመሰለ ቪላ ቤት ግዝት አርገህ ሳብ አርገህ ሀይሚን ጠለፍ አርገህ ቤት ግብት። በቃ ጋሽዬ ተስማምቷል፣ አለቀ። እነ ወንድሞች ናቸው ጋሽዬ፣ ከተስማማህ እኔ መስማማለሁ ብሏል አብርሃም ነው ታላቅ። እንግዲህ ስለዚህ ምንም የሚፈጠር ነገር አይኖርም ማለት ነው። ክብር የሚባለውን ነገር ነው። ያው ቀስ ብለህ ታስረማምደዋለህ ማለት ነው፣ ቤተሰብ አረ፣ ለማንኛውም ለቀልድ ያክል ነው። ለማንኛውም ሀይሚዬ፣ እንግዲህ ቢደብረንም በሰላም ሄድሽ በሰላም ተመለሺ። ውድ ቤተሰቦቼ፣ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ እንዲሁም ስለ ሀይሚ ሀሳብ አስተያየታችሁን እየሰጣችሁ በኮመንት ስር አብረን እንቀጥላለን ማለት ነው። ሀይሚዬ ውበቴ ነገሩኝ ብለሽ ነበር። ጸጉርሽ በጣም ያምራል። እኔ ግን ፓስቴራ ስትሰራ አያምረኝም። ያምራል ግን እኔ ጥቅልል ጥቅልል የሚለው ጸጉሯ በጣም ነው የምወድላት። ይሄ ጥቅልል ጥቅልል የሚለው ጫፍጫፉ ምናምን፣ ኦ ማይ ጋድ በጣም ነው የምወደው። እሱን ነገር ደስ ይለኛል። በቃ ብትን ስታደርገው ማለት ነው። ይሄ ግን እንደዚህ ሲሆን ኒንጃ ብዙም አይታየኝም፣ ውበቱ ግን ያም ሆኖ ይህ ያምራል። ግን እኔ የምወድላት እዛ ምንድነው ዱባይ ልትመጣ ትኬት ሲቆረጥላት የነበረው አለባበስና የነበረው ፊቷ ፊዚካሉ የዛን ቀን ነው የምወደው እኔ ማለት ነው። በዛው ይሄ ምንም አይልም። ቆንጆ ነው ግን እኔ እነሱ ናቸው ደስ የሚሉኝ ማለት ነው። በሌላ ጊዜ ጸጉርሽን ውሃ ከርል ተሰርተሽ እንደምትመጪ ተስፋ እናደርጋለን። እኔ ፓስቴራ ብዙ አልወድም፣ ለምን እንደሆነ አላውቅም። ጸጉሬን ጫፍጫፉ ጥቅልል ሲል በቃ የሆነ ዘክዘክዘክ ሲል ደስ ይለኛል። ጸጉር እንደዛ ነው የምወደው እኔ ጥሎብኝ ማለት ነው። እና ማንኛውም ቡቡዬ ከተመቸው እኛ ምን አገባን ትያለሽ። እና ይመችሽ ሀይሚዬ። ቡቡዬም ደግሞ ቻለው እንግዲህ ነገ ኩርፊያውንም ፍቅሩንም ናፍቆቱንም እና እኛም ደግሞ እንችለዋለን። ሀይሚዬ በሰላም ሄደሽ በሰላም ተመለሽ። ቤተሰቦችም እንግዲህ ናፍቆቱን ቻል አድርጉት። ምንችል ከሆነ ደግሞ እናስቀር፣ ሰላማዊ ሰልፍ እንውጣ ብላችሁኛል። ከቻልን እስኪ ንሞክር። ሙሽዬ ብታስቀራ ደስ ይለኛል እኔ ማለት ነው። እና ቤተሰቦች ብዙ አወራሁባችሁ። መልካም አዳር ይሆንላችሁ። ባይ ባይ። ስለ ሁሉም ነገር እናመሰግናለን። ባይ